ተንቀሳቃሽ ቤተ መዘክር ተብለው ይታወቃል። የኢትዮጵያ ብሔራዊ ቲያትር ሕንፃው ታንጹ አገልግሎት መስጠት ከጀመረበት ጊዜ አንስቶ ስማቸው አብሮ ይጠራል። አንዳንድ ጓደኞቻቸውም ሆኑ በቅርብ የሚያውቋቸው ስለ ብሔራዊ ቲያትር መረጃ ሲፈልጉ ወደ እሳቸው መሄድን ይመርጣሉ። እኚህ ሰው ደራሲ ብቻ ሳይሆኑ የመድረክ ተዋናይና የቲያትር ማዘጋጅ ናቸው። አርቲስት ጌታቸው ደባልቄ አርቲስት ጌታቸው ደባልቄ ከአዲስ አበባ 50 ያህል ኪሎ ሜትር ርቀት ላይ በምትገኘው አዲስ ዓለም ሚያዝያ 21 1928 ዓመተ ምሕረት የተወለዱት አንደኛ ደረጃ ትምህርታቸውን በትውልድ ከተማቸው በአዲስ አበባ እስከ ስድስተኛ ከተማሩ በኋላ ሁለተኛ ደረጃ ትምህርታቸውን ለመከታተልም ወደ አዲስ አበባ መጡ። በአዲስ አበባም ልባቸው ወደ ሙዚቃው እና ቲያትሩ በመሳብ ትምህርታቸውን ብዙም ሳይገፉ አቋረጡ። በተስፋ ኮከብ ትምህርት ቤት ከአንድ ሴሜስተር በላይ እንዳልገፉም ይነገራል። ገና በወጣትነት ዕድሜያቸው በ1944 ዓመተ ምሕረት በአዲስ አበባ ማዘጋጃ ቤት የቲያትርና የሙዚቃ ማስፋፊያ ክፍል ውስጥ በመግባት ሥራን አህዱ አሉ። ከዚያም ከተወሰኑ ዓመታት በኋላ ማዘጋጃ ቤት ወደ ኢትዮጵያ ብሔራዊ ቲያትር በመዛወር የሕይወታቸውን ብዙውን ምዕራፍ በቲያትርና በሙዚቃው ዘርፍ አሳልፈዋል። ቀደም ባለው ጊዜ የቲያትር ተመልካቹ ቁጥር በጣም ትንሽ ነበር። እነዚህን ተመልካቾች ለመሳብ መንገድ ዳር በመውጣት ዘፈን በመዝፈንና ቲያትሩን በማስተዋወቅ ሰው ሲገባ ልብሳቸውን ቀይረው ይሰሩ እንደነበረም ያውሳሉ። በ1946 ዓመተ ምህረት ጀምሮ የራሳቸውን የቲያትር ድርሰት መጻፍ ጀመሩ። አርቲስት ጌታቸው ደባልቄ በቲያትሩ ዘርፍ ባሳለፏቸው 50 ዓመታት 52 ቲያትሮችን ተጫውተዋል፣ 15 ያህል ተውኔቶችን አዘጋጅተዋል፣ አስር ያህል ድርሰቶችንም ራሳቸው ደርሰው ለመድረክ አብቅተዋል። ከተወኑባቸው ቲያትሮች መካከል ለአብነት ጥቂቶቹን እናንሳ። ዳዊትና ኦሪዮን፣ ጎንደሬው ገብረ ማርያም፣ የሺ የፕሮፌሰር ተስፋዬ ገሰሰ ድርሰት ናቸው። የፌስ ዶክተር ዶክተር ሆነው የተወኑበት ናቸው። አወናባጅ ደብተራ ደብተራ ሆነው የሰሩት ናቸው። በልጎ ፈፌው በእነዚህ ሁሉ ተሳትፈዋል። አርቲስት ጌታቸው ደባልቄ ከ1944 እስከ 1946 ዓመተ ምህረት ድረስ በማዘጋጃ ቤት በነበራቸው ቆይታ ድንገተኛ ጥሪ፣ ዕድሜ ልክ ሥራትና የፍቅር ጮራ ቲያትሮች ላይ ተውነዋል። ከላይ ለመጥቀስ የተሞከሩትን ብዙዎቻቸውን በብሔራዊ ቲያትር እያሉ የሰሯቸው ናቸው። ጡረታ ከወጡም በኋላ በንጉሥ አርማ ቲያትር ላይ ተውነዋል። እሳቸው ከደረሷቸው ቲያትሮች መካከል በድሉ ዘለቀ የመጀመሪያ ስራቸው ሲሆን በማዘጋጃ ቤት የታየው የቀዳማዊ ኃይለሥላሴ ቲያትር ቤት ከታዩት መካከል ደግሞ የፍቅር ሰንሰለት፣ ያስቀመጡት ወንደላጤ፣ ደናሁኛ፣ ራዳና የሮም ነሽ የመሳሰሉትን ይጠቀሳሉ። በሙዚቃው ረገድ በርከት ያሉ ግጥሞችና ዜማዎች ደርሰዋል፣ ለተለያዩ ድምፃውያን ሰጥተዋል። የተወሰኑ ያሉን ስንሞክር ለግርማ ነጋሽ የኔ ሀሳብ ምነው ተለየሽኝ፣ እንገናኛለን፣ አልበቃም ገና፣ ለአባባ ተስፋዬ ተስፋዬ ሳሉ፣ ዓለም እንዴት ሰነበተች፣ ለአስናቀች ወርቁ በል ተነሳ፣ ልቤን ጨምሮ ዘጠኝ ያህል ስራዎችን አበርክተዋል። ለምኒልክ ወስናቸው አደረች፣ አራዳና አልማዝያ፣ ሰብኩሽን ለመኮንን በቀለ ፍቅር እውር ነው አትበሉ፣ እንዲሁም ለጠላላ ከበደ ሎሚ ተራተራና ሌሎችንም ደርሰዋል። ሎሚ ተራተራ በሚለው የግጥም ስራቸው በደርግ ዘመነ መንግስት ለአራት ዓመት ያህል ታስረውም ነበር። በእስር ቤት ቆይታቸውም ደንቆሮ በር የሚል መጽሐፍ አሳትመውም ነበር። መጽሐፍ የእስር ቤት ቆይታቸውን የሚያወሳ ሲሆን በጊዜው ያዩትን የታዘቡትንና አጠቃላይ የእስር ቤቱን ሁኔታ የሚያሳይ ነው። የደንቆሮ በር መጽሐፍ ከ60 እስከ ሰባ ገጾች እንዳሉትም ይነገራል። በጳጉሜ 5 1953ና 54 ዓ ም የዘፈን ግጥም ውድድር ነበር። በዚህ ወቅት አርቲስት ጌታቸው ደባልቄ የእኔ ሀሳብ የሚለውን የዘፈን ግጥም በማቅረብ ይወዳደራሉ። ተወዳድረውም አንደኛ በመውጣት 25 ብር ተሸልመዋል። በወቅቱ ለኦርኬስትራው፣ ለድምፃዊው እንዲሁም ለግጥምና ዜማው ደራሲ አጠቃላይ የተሰጣቸው ሽልማት 250 ብር ነበር። ይህ ሲከፋፈል ነው ለእያንዳንዳቸው 25 ብር የደረሳቸው። የአርቲስት አስናቀች ወርቁና የአባባ ተስፋዬ ሳህሉ የሕይወት ታሪክን በተመለከተ መጽሐፍም ጽፈዋል። በተጨማሪም የብሔራዊ ቲያትርን ታሪክ በተመለከተና የዘፈን ግጥሞቻቸውን እየጻፉም እንደሆነ አጫውተውም ነበር። በቀድሞ ቀዳማዊ ኃይለሥላሴ በአሁኑ በኢትዮጵያ ብሔራዊ ቲያትር እስከ 1966 ዓ ም ድረስ በሕዝብ ግንኙነትና የቲያትር ክፍል ኃላፊ እንዲሁም የፕሮግራምና ፕሮዳክሽንን በተጠባባቂነት በመምራት በልዩ ልዩ ኃላፊነትን አገልግለዋል። በ1994 ዓ ምረት የኢትዮጵያ የሥነ ጥበባትና መገናኛ ብዙሃን ሽልማት ድርጅት በተውኔት ዘርፍ የሕይወት ዘመን ተሸላሚም ናቸው። በዚህም የወርቅ ሜዳሊያና የክብር ዲፕሎማ የ20 ሺ ብር ሽልማትን አግኝተዋል። አርቲስት ጌታቸው ደባልቄ